እ ነው ማነው? እንዴት ነው ደግሞ? ያማረብሽ፣ ደግሞ በጣም ነው የሚያምርብሽ። ሞጌረፋ አታሽኮ፣ የምሬን እኮ ነው። እንዴት ነው ታዲያ? አዲሱ ፋሚሊ? አዲሱ ፋሚሊ ደስ ይላሉ። ግን ይቺ አቢጌል ነው ምናምን የሚሏት አዛ ነው ያደረገችን አዛ ናታንና ውሃ ግን በጣም ነው ደስ የሚሉት። አያሪፍ። ስምንትሽ መኖር አለብሽ። መስማማት ነው የሚያዋጣው። እንግዲህ እስኪ እየሞከርኩ ነው። እኔ ምለም ኦጌ ብሩ ከአንተ ጋር አልመጣም። መጣል ሲጀምር አንቺን ሳይነግርሽ እንዴት ነገር ይመጣል? ምን አውቃለሁ። እንደምንሄድ ተነጋግረን ነበር። ስልኩን አጥፍቶ ጠፋ። ያው ደፍሮ አይኔን ማየት አልፈለግ ይሆናል። አዎ፣ እሱማ በጣም ነው የፈራው ሽም ነው የያዘው በጣም ፈርተዋል ስለዚህ በቃ አንቺ እና እኔን ሞክር አይደል ምን ከዚህ ነገር ለጾም እየጋበዝከኝ ነው አይደል እየጋበዝኩሽ ነው እንጂ ሰው ቁርጥ በርገር ምናምን ይጋብዛል አንተ ጾም ትጋብዘኛለህ እንዴ እኔ ወንድምሽ አይደለሁ ሁላስ ትሻላለች እንዴ ሞጌ አሁን እኮ እኔ ሙሉ ሳቁኛለሁ እህቶችን ቤተሰቦችን ሰዎችን አግኝቻለሁ እኮ አሁን እኔ እንደ አዲስ ፈርቻለሁ መሞት አልፈልግም ሞጌ አ እኔ ሞግ የማወጣ አይመስለኝም። አሁን አትሞሽ እንዳጣ አትሞሽ። ከሞትኩም እኔው ራሴ ነኝ የምሞተው። አንቺ ብቻ አንዳንድ ነገሮች እንድታግዥ አራት ለው ያሳስቡ። ግን ያለጉራ ከባድ ነው። ብንጠብቀው ይሻላል። ስልኩን ከከፈተ ችግር የለው፣ ግን የሆነ ችግር ያጋጠመው ይመስለኛል። ለማንኛውም እሱ እስከሚመጣ ድረስ እኛ አንዳንድ ነገሮችን እያደረገ እንጠብቀን። ሞገስ እና ሉላ ተያይዘው ሊጠፉ ነው። ሰላም፣ እንዴት ናቸው? ውድና የተከበራችሁ የዛህራ ሙሀደድ የትብታይ ተከታታዮች፣ ምን አልኩኝ? ተከታታዮች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም ብላሸይ ነው፣ ውዶቼ። እንግዲህ ሞገስ እና ሉላ ተያዝና የሚያመልጡበት ቀን እየተቃረበ ነው። እንግዲህ በሰላም እንደሚያመልጡ ተስፋ እናደርጋለን። ያው እንግዲህ የባለፈው ቪዲዮ ላይ ሞገስ ጅግ ነው፣ ሞገስ ሩጦ አመለጠ እያልኳችሁ ነበረ። ሩጦ አምልጧል ጎበዝ ሆኗል። ሌላ ስርፋ ሆኖ እሱም ሉላ ምፈርቻለሁ ብቻዬን ምናምን እያለችው ነበረ። አይዞሽ፣ ችግር የለውም እሱ እኮ እየተከታተለን ስለሆነ ነው አብሽር እያላት ነበረ፣ በስልክ ማለት ነው። ወያተና ቶሎ ወይኔ ልምጣ እያለችው፣ እንደዛማ አይሆንም አላት። እንዳለውም እሱ ሞዝና አካባቢውን ከቦት ነበረ። እሱም ሌላ ሰውም ጨምሮ አካባቢውን ከቦት ነበረ እና ውዶች፣ መጨረሻ ላይ ማህሌትን ይልካታል ዳጣንና እና ውዶች እንዳለውም ተከቦ ነበረ ዙሪያውን። ዝና እና መሰሎቹ ማለት ነው። ማህሌትን ይልካታል። ማህሌት ዳጣን ተከታተይ እዛ ዝን እነ ብሩኬ ጋር ሂጂ ለ ላታልሷ መድ እነ ብሩኬ ጋር እሺ ብላ ኤፍራታ ጋር ነበር የሚሄዱት። ኤፍራታ በይ፣ አንቺ አንቺም በመንገድሽ እኔም በመንገድ ያለቻት። አንቺ ለምን አብረሽ ብከጅም ምን ችግር አለ አለቻት። እኔም አብረሽ አልሄድም አለቻት። የአንቺ ጎበዝናት እናዬ ችግር ምናምን አልፈልግም። አንቺ በቃ እኔ ሳገኝ ምናምን የምትወጂኝና የምትፈልጊኝ አለቻት። አይ፣ እንደዚያ ሳይሆን በግን እኔ አንቺ ጋራ ችግር መፍጠር አልፈልግም አለቻት። እውነቷን እሷ እኮ ሞገስን እንግዲህ ምናምን ምናምን እያለ ዝናጋር ችግር ስለሆን መፈጥረው ተሷ መረቅ ነው የሚሻላት። እነሱ ጋር ተጠጋጅ ንሱ ለእሷ የሆነ ስራ ይሰጧታል፣ አንችን ስር ይብሏታል። እሷ ምን አገባት? ለአንድ ክፍል ቤት ነው ቢሰጧት ጥና ካለ የሚሰጧት እና እሷ መንቢ ብላ ማህሌት ለብቻዋ ተነጥላ ስትሄድ ነው እንግዲህ ያየቻችሁ። ማንን አየች ማለት ዳጣንና ሞገስን። ዳጣና ሞገስ ደግሞ ተገናኝተው ነበረ። አምሮ ብሻል ቀሚስ ሽክ ብለሻል፣ ምናምን እያላት እንደ ሞጌ እንደዚህ አትበለኝ፣ ያፈራለሁ እያለችው ነበረ። እና በቃ ምግብ ራሱ አልበላኝ ያለ፣ ትናንትና ቁርስ የበላሁ ነኝ፣ በቃ ምንም ነገር እየቀመስኩት የለኝም ምናምን ብሎ ለዳጣ ሲላት፣ ለምን እነ ቦርኬ ጋር ሄደን ቅድስት ቀማሟ ምግብ አዘጋጅታለይ ለምን ደል አንበላም ትለዋለች። እሱም እሺ እንግዲህ አስብ ይልና፣ በቃ እሱ አስቀይሞኝ ይቅርታ ሳይጠይቀኝ እኔ እንዴት ቤቱን ልሄድ፣ ምናምን አላት። ችግር የለውም እባክህ ምናምን አለችው። ግን ብሮክ ለምን አለ፣ ዛሬው ድራማ ላይ ለምን አልተሳተፈም? የለም እኔ እንዲያውም በጉጉት የጠበኩት እሱና ቅድስት የጀመሩት የት እንደደረሰ ለማወቅ ነበረ። ግን የለም የለም፣ ዛሬው ድራማ ላይ የለም፣ ታስሮ ነው የሚላሉ። እንግዲህ እስኪ እናያለን፣ መቀጣያን የምናይ ይሆናል። ከዛ ዳጣ እንደዛ ስትለው ችግር የለውም ብሎ ይዛው ሄደች፣ እሷ ማለት ነው፣ ገፋፍታ ይዛው ሄደች፣ ቅድመ ቅድስት ዘንዳ ምሳሌንም አላያትም ነበረ። ተመጣይ በሩቁ ነው እንጂ ዝና ስለሚከታተለው ምሳሌንም በቅርብ ስላላያት ይቅርታ መጥቼ ሳላይሽ ቀራሁኝ ስላት፣ ምሳሌ ድሞ ብልጣ ያለች ችግር የለውም አባዬ እኮ ነግሮኛል፣ እኔ ለምታከምበት ብር ምናምን አንተ እንደረዳኸው እኮ ነግሮኛል ትለዋለች። እንደዚ ሆነው እዛ ምግብ አቅርባ ቅድስት እየበሉ ያለ ላ ሲመጡ አየቻቸው እንጂ፣ ሲመጡ መንገድ አየቻቸው። ማን ማህሌት። አቤት ችኮላዋ ችኮላ እኮ ሌላ ሰው ዘንድ ደወለ አየኋቸው አየኋቸው ዳጣንና ዳጣንና አየኋቸው ትትል ከዛ እንደገና እሽ ብሎ ሌላ እባክሽ ዝና መስደሽ ነው ብላ ጠነቀረችባት እዛ እንደዛ ትለዋለች ከዛ መልሳ ዘግታ ለዝና ትደውላ ዝና እንደዚህ እንደዚህ ብላ ተናግረዋለች አሁን አለቀላቸው እነሱ ቡርጌ ቤት ሆነዋል ግን እየተጠበቁ ነው ዙሪያ ከዚያ የምናደርገ ዝና እዚያ ሰው አስቀምጦ እነሱ ዘንድ መምጣት ነበር ያለበት ከዚያ ቅድስት ቅድስት ኮጀ ግና ናት ይ ቅድስት የተመረቀች ስትወጣ ቅድስት ስታያችሁ ና እነሱን ተዚያ ግብታ በቃ ጉድ ሆነናል ጉድ ሆነናል ዛ ምን ነው ምንድነው የተፈጠረው ዝናንና ማህሌትን አየኋቸዋለች ዝናና ማህሌትን ሃ ያ ማለት እዛ ሉላ ያለችበት ሰው አስቀምጦ ነው፣ እሱ ዝተመጣ ጦሩ ነው ያንኛውን ሰው አታለው ያሷን ለማውጣት ይመቻቸዋል ማለት ነው። ከዛ እንደዚያ ብለው እዛ ይሄዳ እዛ እነሱ ዝናና ማህሌት እየጠበቋቸው ነበረ። እነሱ ደግሞ በጎን ላጥ ብለው እንደውስ ማህሌት ልታያቸው ስትል ስልኳን እየነካካች ነው እንጂ ኮ ፊት ለፊቷ ምጥጥ ብለውባን ነበረ። ከዚያ እሷን አመልጥ ነው ሲሉ ደግሞ ዝና ዝና እናየ ዛፍ ከነቅጠሉ ነው የሚያለው ዘው ዘው እያለ ተፊታቸው በጣም አሁን አለቀላቸው ስንል ከዛ ጎንበስ ብሎ ስሩ እንዴ ሲያራግፍ እነሱ ላጥ ብለው ተደበቁ ማለት ነው። እና እንደዚያ አድርገው እነሱ ተሹለክልኮ አምልጠው ወይት ደዋል እሉላ ዘንድ። እሉላ ዘንድ ደግሞ ያው ጠባቂዋ አለ። እዚህ ላይ ትንሽ ችግር አንስስጥ አስነስቶባቸው ነበረ። ምክንያቱም ሙስሊሞቹ ዳጣ ኒቃብ ለብሳ ኒቃብ ለብሳ እንዴ የማምለጥ ነገር ሞክራ፣ ለምንድን ነው በኒቃብ የምትቀልዱት? ብለዋል። ምሳሌ ድራማ ይቅርታውን አስቀምጠዋል። ዛሬ ይቅርታ ውድ የተከበራቸው የሙስሊም ተከታዮቻችን ይቅርታ ብለዋል። እና እንደዚያ አድርጋ ዳጣ ደግሞ ፈርስታ ማለት ነው። ህድት ስትል ተወርቃለች። ህድት እ እንዴት እንዳሳቀች ዳጣ። ዳጣ እኮ በቃ አንደኛ አንደኛ ናት። በዛኛውም ድራማ በዚኛውም ድራማ በጣም ነው የምትሰራው ማለት ነው።

እሺ ብሎ እሱ ሲሄድለት ሞገስ ሉላ ዘንድ ሄዱ። ሉላን ይዟት ይወጣል። ከዛ እሷ ደሞ ቀስ ብላህ ብላ ምናምን፣ እሱ ደግሞ እዚህ ለምንድን ነው በየም እየ ክርስቲያን ነው አላት። እሷ ሸን ሙስሊም መስላ ኒቃብ ስላለበሰች እውነት ነው ምናምን ብላ እንደዛ እና በዚህ ነገር ሃይማኖት አይባይ ነው ቁጥሩ ነው ምክንያቱም አሁን ብዙ የክርስትናም የሙስልምናም የስልምናም ተከታይ ተከታይ ስለሆነ ያላቸው ሃይማኖት ነክ ባይሆን አሪፍ ነው። ምክንያቱም በክርስትናውም በሙስሊም በስልምናም ሃይማኖት ከባድ ነው። በሃይማኖት ባይመጡ አሪፍ ነው። ላለሁኝ የውነሱም እንዳልኳቸው ቀርታቸውን አስቀምጠዋል። ከዛ እሱ ደግሞ እንዴት ቱልቱሎ ቱልቱሎ ቱልቱሎ ይጎርሳል ማለት ነው። ከዛ አላት ልሂድ ምናምን ስትለው ሂሳብ ክፍያና ሂጅ አላት። እሷ ሂሳቧን ሄደች። ከዛ ዝን ሉላን ይዞ ሞገስ መጣ። ዳጣን ተገናኙ። ተዛ ዳጣና ሉላም ተገናኝቶ ስለማያውቁ በጣም ደስ ብሏቸው እየተቃቀፉ ነበርና፣ ሰውየው ምንዚ እንዴት እንደመጣ አላቅም መጥት ብሎ ግን እንደው ማምለጥ አለባቸው። እንደምንም ብለው የሆነ በቃ ማምለጥ አለባቸው። እሷኮ ምን አለችው ዳጣ ኮ ለምን አንዴ ብድበው ማለችው። እንቦክ ሰው ና አንቺ፣ በቃ ተድብድተ ተመደባደብ፣ ውጭና በቃ ሌላ ነገር ሰብ ይውላት ነው እንጂ በቃ እንቦክ ሰው ብላ ነበረ። እነባሮቼ የዛሬ ቪዲዮ ይህን ይመስላል። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። እንግዲህ ማህሌትዬ፣ እንግዲህ እንደምታዩት የዝናን ስድብ ዝና ይህን ስድብ ይጋታት ተቀምጣለች። እላችኋለሁ ውዶቼ፣ ላይክ ሼር ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ላይክ ሼር ኮሜንት እንዳትረሱ። አበረታቱን። ሰንብት። አበረታቱን፣ ከልብ እናመሰግናለን። ላይክ ሼር ሰብስክራይብ አድርጉ። ጉፋን ይዞኛል ዛሬ። ኦጋድ ባይ ባይ። ደህና ሰንብቱ። ባይ ባይ። ላይክ ሼር ሰብስክራይብ አድርጉ።